በአዳዲስ የቴክኖሎጂ የፈጠራ ውጤቶች እየተመራ እየዘመነ የመጣውን ዓለም የሚመጥን ዝግጅት የሀገራት የቤት ሥራ ሆኗል። ከእነዚህ ዝግጅቶች ውስጥ አንዱ የሆነው የዜጎችን ማንነት መለየት ላይ ያተኮረው የአይዲ ፎር አፍሪካ 25 ጉባኤ ለአራት ቀናት በአዲስ አበባ ሲካሄድ ቆይቷል። ጉባኤው ከሌሎች ዓመታት ለየት ባለ መልኩ በተግባር የተደገፉ ተሞክሮች የቀረቡበት እንደነበር የነገሩን ተሳታፊዎች፣ አጀንዳዎችም ከወትሮ በልዩነት ትኩረት የሚሹ እንደነበሩ ይጠቅሳሉ። ይህኛው ለእኔ ለየት ያለ ነው። የአዲስ አበባው ከኬፕታውኑ ለየት የሚል ነገር አለው። ትኩረቱ በዚህ ዓመት ይበልጥ የጠነከረ ነበር። ያለፈው ዓመት ጠቅላላ ነገሩ ስለ ማንነትና መሰል ጉዳዮች ላይ ነበር የተዋየ ነው። በዚህ ዓመት ግን ዝርዝር ሁኔታውን በቅርበት ነው የገመገም ነው። ምንድን ነው መስራት ያለብን? ምንስ ነው የምንማረው? ከማን ምን መውሰድ አለብን የሚለው ላይ አተኩረናል። በቀጣዩ ዓመት ደግሞ ከዚህ የተሻለ የስኬት ተሞክሮዎችን ለመስማት እንድንዘጋጅ አድርጎናል ያለፈው ዓመት የአሁኑን ስኬት እንዳሳየን ሁሉ ይህም የዲጂታል ማንነት ትግበራን በሁሉም አፍሪካውያን ዘንድ ለማሳካት የሚረዱ ነጥቦችን የያዙበት ስለመሆኑም ነው የጠቀሱት። በጉባኤው ማጠናቀቂያ አጽንኦት የተሰጣቸው ጉዳዮችን በየሀገራቱ መተግበር ከግንዛቤ ማስጨበጥ ጀምሮ ቀጣዩ የቤት ስራ ስለመሆኑም ተናግረዋል። ቀዳሚው ነገር ስልጠና ነው። ከጉባኤው እንደተገነዘብነው ማህበረሰቡ ይህንን አሰራር እንደሚጠቅመው ሊረዳ ይገባል። የግሉ ዘርፍም ህብረተሰቡን በመደገፍ ረገድ መስራት አለበት። ህብረተሰቡን የምንደግፍ ከሆነ እነሱም ይቀበሉታል። ያኔ አካታች የዲጂታል ተጠቃሚነትን በሁሉም ዘርፎች ማስፈን ይቻላል። ጉባኤው በአዲስ አበባ መካሄዱ በርካታ ውጤቶች የታዩበትና ሀገራት ተሞክሯቸውን በበቂ ሁኔታ ማቅረብ የቻሉበት መሆኑ ደግሞ የአይዲ ፎር አፍሪካ መስራች ጆሴፍ አቲክ ተናግረዋል። ለጉባኤው ስኬታማነት ማነት የኢትዮጵያ መንግስት የሰጠው ትኩረት ቀዳሚውን ድርሻ እንደሚወስድ አንስተዋል። ከዚህ ጉባኤ በፊት ስድስት ስብሰባዎች ስድስት ጉብኝቶችና የቅድ ክለሳዎችን ጨምሮ የመስክ ምልከታዎች ነበሩን። ማሳያዎች መዘጋጀታቸውንም ተመልክተናል። ይህ በስድስት ክፍሎች የነበረው ጉባኤ ነው። ዛሬ ብቻ አምስት ክፍሎች ነበሩን። አምስት የጉባኤውን ክፍሎች በአንዴ ማስኬድ ከዚህ በፊት ተደርጎ አይታወቅም። ይህ የሆነው በመሠረተ ልማቱ ምክንያት ነው። አገሪቱ አስደምማናለች። ለዚህ የጋራ ስኬት አመራሩንም ሆነ የኢትዮጵያን ሕዝብ ማመስገን እንፈልጋለን። ወደ ቀጣዩ ጉዞአችን እንድንመለከት የሚያደርግ ነው። ኢትዮጵያ ተሞክሮዎቿን ያቀረበችበት ይህ መድረክ በርካታ ልምዶችም የተቀሰመበት ስለመሆኑ ተነስቷል። በዚህም አሁን የመጣው ውጤት ይበልጥ ስራ የሚፈልግ ስለመሆኑ ከጉባኤው የተወሰደ ነጥብ ነው። የአይዲ ፎር አፍሪካ ስሙ አይዲ ቢኖርበትም ውስጡ ስለ ፐብሊክ ኢንፍራስትራክቸር ሼር ተደርጓል። ኢትዮጵያም በቅርብ የተመረቀው ሩት ሰርቲፊኬት አውቶሪቲ እንዳለ ይታወቃል። የኢንሳ የተለያዩ ዘላ የሚሰሩ አባላት ተገኝተው ኤክስፒሪየንስ ሼር አድርገዋል። ቪዚብል ዲጂታል ሲል ላይ የእኛ ልጆች ኤክስፒሪየንስ ሼር አድርገዋል። አይዲ ላይ ብቻ ሳይሆን ሌሎች ከአይዲ ጋር የተያዙ የዲጂታል መሰረተ ልማት ለየሮች ላይ ብዙ ኤክስፒሪየንስ ሼር አድርገናል ማለት ነው። ለምሳሌ የጋና ብሔራዊ መታወቂያ ዋና ዳይሬክተር ምን ሲል ነበር? የናይጄሪያም ልምዱን አቅርቧል። ሌሎች ሀገሮችም አካፍሏል። ቢያንስ ዘጠና ፐርሰንት ከቨሬጅ ላይ ካልደረሳችሁ የኢንክሉዥን ጥያቄ ይነሳል። ምክንያቱም ነገ የሴፍቲ ኔት ወይ የሆነ አይነት መንግስት የሚያቀርበው የእርዳታ ፕሮግራም ላይ ፋይዳ ከሌለ አታገኝም ሊባል ይችላል፣ ያ ሰው። ስለዚህ ቢያንስ 90% ድረሱ። ከዛ በፊት ስራው አልቋል፣ ወይም ስራው ጥሩ ደርሷል ማለት አይቻልም ነው ኛ እንደሚታወቀው ገና 15 ሚሊዮን በቅርብ መግባታችን ነው። ሰው በጣም ብዙ ስራ ይቀረናል። ይህም በሀገራት መካከል ካለው ትስስር ባለፈ ሀሳቦች አህጉራዊ ትልም እንዲኖራቸው የሚያመላክት ስለመሆኑ ነው የተጠቆመው። ኢትዮጵያም ይህንኑ እቅድ በቀጠናው መድረኮች የማስፋፋት ሂደቱን ትደግፋለች። ስለ ኢንተርኦፐራቢሊቲ እኛ ብቻ አይደለም፣ እኛና ሶማሊያና እኛና ደቡብ ሱዳን አይደለም የምናወራው። በአፍሪካ ዩኒየን ደረጃ ኢንተርኦፕራቢሊቲ ያስፈልጋል። ኦልሬዲ ኢትዮጵያን ፈርማለች። የእሱ አካል ነን የአይዲ ኢንተርኦፕራቢሊቲ። ስለዚህ አንድ ኢትዮጵያዊ ገበሬ ለምሳሌ ኬንያ ሄዶ በቆሎን መሸጥ ይችላል። ቪዛ ሳይል ፓስፖርት ሳይል ምን ሳይል ጀስት አይዲውን እዛ ስለሚቀበሉት ያውቁታል። መተማመኛ ማዕከል ይሆናል ማለት ነው። ኢስት አፍሪካ ኮሚኒቲ ለምሳሌ እሱ ላይ የሰሩ ነው የአይዲ ኢንተርኦፕራቢሊቲ። ከዚህ በፊት አንድ ፓስፖርት ነበረ የነበራቸው ደግሞ ማንም ሰው በቀላሉ ተንቀሳቅሶ መነገድ መሸጥ፣ መለወጥ እንዲችል። እኛ የኢኤሲ አካል አይደለም እንደምታውቁት የኢጋድ አካል ነን ኢጋድም ላይ እሱን ብናነሳ የሚል ሀሳብ ተነስቷል። አፍሪካ ዩኒየን ደረጃ ደግሞ እስከዛሬ ዝም ብሎ በሀሳብ ደረጃ ነው ያለው። የአይዲ ኢንተርኦፕራቢሊቲ እሱን እንዴት ወደ መሬት እናወርደው የሚል ተነስቷል። ሶ በአፍሪካ ደረጃ እናርገው የሚባል ነገር ነው። ሁሉም ሀገር እያደረገው ነው፣ ሀብታም ድሃ፣ ትልቅ ትንሽ ሳይል። ጉባኤው በአራት ቀናት ቆይታው የልምድ ልውውጦች የተደረጉበት ሲሆን የ2026 የአይዲ ፎር አፍሪካ ጉባኤም በኮት ዲቫር አቢጃን እንደሚካሄድ ይፋ ሆኗል።